የትራምፕ አስተዳደር ከሩሲያ ጋር በመተባበር የዩክሬንን ጦርነት ለማስቆም ያለም አዲስ እቅድ ላይ በድብቅ እየመከረ መሆኑን የአሜሪካና የሩሲያ ባለስልጣናት ለአክሲዮስ በሰጡት መረጃ አጋልጠዋል። ይህ 28 ነጥቦችን ያካተተ ሰነድ ፕሬዚዳንት ትራምፕ በጋዛ ሰላምን ለማምጣት ከሚያደርጉት የስምምነት ዓይነት መነሳሳትን የወሰደ መሆኑ ተጠቁመዋል። ይህ እቅድ ይፋ የሆነው የዩክሬን ጦርነት ወደ አዲስ ምዕራፍ በተሸጋገረበትና የሩሲያ ኃይሎች መጠነኛ ስኬቶችን እያስመዘገቡ ባሉበት ወቅት ነው። ሁኖም ግን አሁንም የሩሲያ ጦር የክሬምሊንን ግብ ለማሳካት ገና ብዙ እንደሚቀረው ይነገራል። እንደ አክሲዮስ ዘገባ ስማቸው እንዳይገለጽ የፈለጉ ባለስልጣናት እንደተናገሩት እቅዱ በአራት ዋና ዋና ምሰሶች ላይ የተገነባ ነው። ጦርነቱን የሚቋጭበትን ዝርዝር ሁኔታ ያቀርባል፣ ለወደፊት የዩክሬንን ደህንነት እንዴት ማረጋገጥ እንደሚቻል ያትታል፣ በአውሮፓ አህጉሩ ሰፊውን የደህንነት መዋቅር የሚመለከት እንዲሁም ከጦርነት በኋላ በሦስቱ ሀገራት መካከል ሊኖር ስለሚገባው ግንኙነት ያመላክታል። ይህ እቅድ አጠቃላይ አቅጣጫዎችን ቢያስቀምጥም እንደ ምስራቅ ዩክሬን ግዛት ባሉ ወሳኝና አወዛጋቢ ጉዳዮች ላይ ምን አይነት መፍትሄ እንደሚ የሚያቀርብ ግን እስካሁን ግልጽ አይደለም። የዚህን ሚስጥራዊ ድርድር ሂደት ከትራምፕ በኩል በዋነኛነት እየመሩ ያሉት መልእክተኛው ስቲቭ ዊትኮፍ ናቸው። ዊትኮፍ ከሩሲያው ወገን ቁልፍ ሚናን ከሚጫወቱትና የሀገሪቱን የመንግስት የኢንቨስትመንት ፈንድ ከሚመሩት ኪሪል ዲሜትሪቭ ጋር ሰፊ ውይይቶችን ማድረጋቸው ተረጋግጧል። ዲሜትሪቭ በበኩላቸው ከዊትኮፍና ከሌሎች የትራምፕ አማካሪዎች ጋር ለመወያየት ከጥቅምት 24 እስከ 26 ድረስ በሚያሚ ፍሎሪዳ ለሶስት ቀናት ቆይታ ማድረጋቸውን ለአክሲዮስ ተናግረዋል። ዲሜትሪቭ በበኩላቸው የሩሲያ አቋም በትክክል ተሰሚነትን እያገኘ ያገኘ እንደሆነ ይሰማናል፣ በማለት ለድርድሩ ያላቸውን ብሩህ ተስፋ ገልጸዋል። ይህንን እቅድ በተመለከተም ዩክሬንም መረጃው እንደሚኖራት ተገምቷል። ዊትኮቭ ከፕሬዚዳንት ዜሌንስኪ ደህንነት አማካሪ ከሆኑት ሩስተሙ ሜሮቭ ጋር መወያየታቸው ተረጋግጧል። በዛሬው ውለትም በቱርክ ከፕሬዚዳንት ዜሌንስኪ ጋር ሊገናኙ ቀጠሮ እንደነበራቸው ተዘግቧል። ሆኖም ግን አንዳንድ ምንጮች ይህ ስብሰባ ወደ ሌላ ጊዜ መተላለፉ ተጠቁሟል። ከዚሁ ጋር በተያያዘ ዜሌንስኪ ከሩሲያ ጋር ለመታት የዘለቀውን ጦርነት ለማስቆም የዲፕሎማሲ በር እንደገና ለማንኳኳት መዘጋጀታቸውን አስታው ታውቋል በማድሪድ ከስፔን ጠቅላይ ሚኒስትር ጋር በጋራ በሰጡት ጋዜጣዊ መግለጫ ላይ ዜሌንስኪ ከጀርባ የማያቋረጥ ድጋፍ እንዳለ መስማት አስፈላጊ ነው በማለት የአጋሮቻቸውን ድጋፍ አስፈላጊነት አጽንኦት ሰጥተዋል ፕሬዚዳንቱ በዛሬው ዕለት ከቱርክ አቻቸው ረሲብ ታይብ ኤርዶዋን ጋር እንደሚገናኙም ይጠበቃል የውይይታቸው ዋና ትኩረት ለዩክሬን ፍታዊ ሰላም እንዴት ማምጣት እንደሚቻል እንደሚያጠነጥን ተናግረዋል ይህ በጣም ትርጉም ያለው ውይይት እንደሚሆንም አስባለሁ ሲሉ አክለዋል ቱርክ በጦርነት ውስጥ ያላት ሚና እጅግ ወሳኝ ነው ኔቶ ውስጥ ሆና ከሁለቱም ከኪቭና ከሩሲያና ከሞስኮ ጋር ጥሩ ግንኙነት ያላት ብቸኛዋ ሀገር ናት። የዜሌንስኪ የሰላም ጥሪ በብዙ መልኩ ሊተነተን ይችላል። የመጀመሪያው ጦርነቱ ወደ አራተኛ ዓመቱ ሲጠጋ ሁለቱም ወገኖች ከፍተኛ ኪሳራ ደርሶባቸዋል። በተለይም ክረምቱ ሲቃረብ እና ሩሲያ ጥቃቷን በሲቪል መሰረተ ልማቶች ላይ ያጠናከረች ባለችበት ወቅት የዲፕሎማሲ አማራጭን መፈለግ ለዩክሬን አስፈላጊ ሊሆን ይችላል። ሌላኛው ደግሞ ከአሜሪካ የደረሱ መልእክቶች የሚለው የዜሌንስኪ ንግግር የትራምፕ አስተዳደር ጦርነቱን በፍጥነት ለመቋጨት ያለውን ፍላጎት የሚያሳይ ሊሆን ይችላል። ይህ ለዩክሬን በአንድ በ በኩል እድል ሲሆን በሌላ በኩል ደግሞ የራሷን ጥቅም በሚጎዳ ስምምነት ውስጥ እንድትገባ ጫና ሊፈጥርባት ይችላል የሚል ስጋትም አለ። ፕሬዚዳንት ዜሌንስኪ የዲፕሎማሲውን በር እንደገና ለመክፈት ያሳዩት ፍላጎት በጦርነቱ ውስጥ አዲስ ምዕራፍ ሊከፍት ይችላል። ነገር ግን የዚህ ጥረት ስኬት የሚወሰነው በብዙ ውስብስብ ጉዳዮች ላይ ነው። በተለይም የአሜሪካ ውሳኔ ሀሳቦች፣ ቱርክ በምን ያህል ደረጃ አደራዳሪ መሆን እንደምትችል እና ከሁሉም በላይ ደግሞ ሩሲያ ምን ያህል ፍቃደኛ እንደምትሆን ወደፊት የሚታይ ይሆናል። በአሜሪካ የቀረበው የሚስጥራዊ ድርድር በብዙ መልኩ ትልቅ አንድምታል ሊኖረው እንደሚችል ተነግሯል። የመጀመሪያው ድርድሩ ዩክሬንንና የአውሮፓ አጋሮችን በቀጥታ ያላሳተፈ መሆኑ ትልቅ ፈተና ተደርጎ ተወስዷል። ኬቭና የአውሮፓ ህብረት ከኛ ጀርባ ስለኛ ምንም አይነት ውሳኔ ሊተላለፍ አይችልም የሚል ጽኑ አቋም ያላቸው በመሆኑ ይህ እቅድ ሲገለጽላቸው ምን አይነት ምላሽ እንደሚሰጡ መገመት አያዳግትም። የአውሮፓ ሀገራት መሪዎች ቀደም ሲልም በትራምፕ የውጭ ጉዳይ ፖሊሲ ላይ ስጋት እንዳላቸው መግለጻቸው ይታወሳል። ሌላው ጉዳይ ፕሬዚዳንት ትራምፕ ጦርነቱን በፍጥነት የማስቆም ፍላጎት እንዳላቸው በተደጋጋሚ ተናግረዋል። ይህ አካሄድ በጋ ጋዛ እንደታየው ፈጣን ውጤት ለማምጣት ያለመ ሊሆን ይችላል። ነገር ግን የዩክሬን ጦርነት ውስብስብ ታሪካዊና ፖለቲካዊ ዳራ ያለው በመሆኑ የንግድ ስምምነት በሚመስል አካሄድ ብቻ ዘላቂ ሰላምን ማምጣት ይቻል እንደሆነ አጠራጣሪ ሆኗል። በተጨማሪም ሩሲያ በዚህ ድርድር ውስጥ በንቃት መሳተፏ ከምዕራቡ ዓለም ጋር ያላትን ግንኙነት እንደገና ለመቅረጽ እና በጦርነቱ ያገኘችውን ስኬት በዲፕሎማሲው መንገድ ለማስጠበቅ እንደምትፈልግ ያሳያል። የሩሲያ ባለስልጣናት አቋማችን ተሰምቷል ማለታቸው ድርድሩ ለእነርሱ በሚያመች አቅጣጫ እየሄደ እንደሆነ ያላቸውን እምነት የሚያሳይ ነው። የዚህ ዕቅድ የወደፊት እጣ ፋንታ የሚወሰነው በዩክሬንና በአውሮፓውያን ምላሽ ይሆናል። የትራምፕ አስተዳደር ይህንን እቅድ እንዴት ይፋ እንደሚያደርግና አጋሮቹን ለማሳመን ምን አይነት ዲፕሎማሲያዊ አካሄድ እንደሚከተል ወደፊት የሚታይ ይሆናል። እስከዚያው ግን ይህ ሚስጥራዊ ድርድር የዩክሬንን ጦርነት ለማስቆም በሚደረገው ጥረት ውስጥ አዲስና ያልተጠበቀ ምዕራፍን የከፈተ ነው። ዛሬ ጠዋት ምዕራብ ዩክሬን በሩሲያ ሚሳይል ስትናወጥ፣ ጎረቤት ፖላንድ የአየር ክልሏን ደህንነት ለማስጠበቅ የኔቶ የጦር ጀቶችን ወደ ሰማይ አስወንጭፋለች። ይህ የጦርነቱ የቅርብ ጊዜ መገለጫ ከጀርባ እየተረበሸ ስላለውና ጦርነቱን ሊቋጭ ይችላል ስለተባለለት አንድ ሚስጥራዊ ፖለቲካ ድርድር የሚወጡ መረጃዎችን የበለጠ አወዛጋቢ አድርጎታል። ሁለቱ ክስተቶች ጎን ለጎን ሲታዩ በዩክሬን ሰማይ ስር ያለውን ውስብስብና አደገኛ እውነታ ቁልጭ አድርገው ያሳያሉ። የዛሬው የሩሲያ የአየር ላይ ጥቃት ያተኮረው በምዕራብ ዩክሬን ከተሞች በሆኑት በሌቪቭ እና ቴርኖፒል ላይ ነበር። ይህ ጥቃት ፖላንድን በቀጥታ ስጋት ፈጥሮባታል። የሀገሪቱ ጦር የኔቶ ጀቶችን በማንቀሳቀስ በደቡብ ምስራቅ የሚገኙ ሁለት የአየር ማረፊያዎችን በመዝጋት ፈጣ ቀን ምላሽ ሰጥቷል። የፖላንድ ጦር እንዳስታወቀው ይህ እርምጃ የተወሰደው የፖላንድን የአየር ክልል ደህንነት ለማረጋገጥ ነው። የዩክሬን ኤነርጂ ሚኒስቴር በበኩሉ ሩሲያ እንደገና የኤነርጂ መሰረተ ልማቶችን እያጠቃች ነው ሲል ከሷል። በዚህም የተነሳ በበርካታ የዩክሬን ግዛቶች የኤሌክትሪክ ኃይል እንዲቋረጥ ማድረጉን ገልጿል። በሌላ በኩል ደግሞ የሩሲያ መከላከያ ሚኒስቴር የዩክሬን ኃይሎች በአሜሪካ ሰራሽ አራት ሚሳይሎች በደቡባዊ ሩሲያ በምትገኝ ቮሮኔጅ ከተማ ላይ የሲቪል ኢላማዎችን ለማጥቃት መሞከራቸውን አስታውቋል። ሩሲያ ሁሉንም ሚሳይሎችን በአየር መከላከያ መስራቶቿ መምታቷንም ገልጿል። ዩክሬን በበኩሏ በሩሲያ ግዛት ውስጥ በሚገኙ ወታደራዊ ዓላማዎች ላይ የአሜሪካን ሚሳይሎች መጠቀሟን አምናለች። በሌላ በኩል ዩክሬን የሩሲያን ወረራ ለመመከት ከምታደርገው ወታደራዊ ትግል ጎን ለጎን ጦርነቱ ያስከተለውን የአካባቢው ውድመት ወደ ዓለም አቀፍ የህግ መድረክ ይዛለት ቀርብ መሆኗን አስታውቃለች። ለዚህም ወደ 44 ቢሊዮን ዶላር የሚጠጋ የገንዘብ ካሳን እንድትከፍላት እንደምትጠይቅ ይፋ አድርጋለች። ይህ ጥያቄ የመጣው በብራዚል እየተካሄደ ባለው የተባበሩት መንግስታት ሰላሳኛው የአየር ንብረት ለውጥ ጉባኤ ላይ ነው። የዩክሬን የኢኮኖሚ አካባቢና ግብርና ምክትል ሚኒስትር ፓብሎ ካርታሾቭ ለሮይተርስ እንደተናገሩት ጦርነቱ በሀገሪቱ ውሃ፣ መሬትና ደኖች ላይ ከፍተኛ ውድመትን አስከትሏል። እጅግ በጣም ከፍተኛ የሆነ ተጨማሪ የካርበን ዳይኦክሳይድና ሌሎች በካይ ጋዞች ልቀት ተፈጥሯዋል፣ ሲሉ ሚኒስትሩ የጉዳቱን ስፋት አስረድተዋል። ስሌቱ በጦርነት ውስጥ ጥቅም ላይ የዋሉ ነዳጆችን፣ የስሚንቶና የብረታ ብረት ምርቶችን እንዲሁም በጦርነቱ ምክንያት በተነሱ ቃጠሎዎች የወደሙ ደኖችን ከግምት ውስጥ ያስገባ ነው። አንድ ሀገር በጦርነት ምክንያት ለተፈጠሩ የአየር ንብረት ጉዳት የካሳ ጥያቄ ሲያቀርብ ይህ የመጀመሪያው ነው። ጦርነትን ከሰብዓዊ መብት ጥሰትና ከንብረት ውድመት አልፎ የአየር ንብረትን መጉዳትም እንዲጨምር ያደርጋል። ይህ ትልቅ ጥያቄ ነው። ሩሲያ ክሱ እንደማትቀበል ግልጽ ነው። ሆኖም ዩክሬንና አጋሮቿ አማራጭ መፍትሄዎችን እያሰቡ ነው። ትልቁ ተስፋ የተጣለው በምዕራባውያን ሀገራት በታገዱት የሩሲያ መንግስት ንብረቶች ላይ ነው። በግምት 300 ቢሊዮን ዶላር የሚገመት የሩሲያ ንብረት ታግዷል። ይህንን ገንዘብ ለዩክሬን መልሶ ግንባታና ለካሳ ክፍያ የመዋል ሀሳብ እየተጠናከረ መጥቷል። ይህ በእንዲህ እንዳለ ክረምት እየተቃረበና የሩሲያ ኃይሎች የውጊያ ስልታቸውን እየቀየሩ ባሉበት በዚህ ወቅት የዩክሬን ጦር የሞስኮን ግዛት መስ መስፋፋት ለመግታት ከተፈለገ በቴክኖሎጂ ፈጠራ ላይ በእጅጉ መበርታትና የጦር ግንባሩን በበለጠ የድሮን ብዛት ማጥለቅለቅ እንዳለበት አንድ ከፍተኛ የዩክሬን አዛዥ ገልጸዋል። የዩክሬን ብሔራዊ ጥበቃ ኃይል አዛዥ የሆኑት ኦሌክሴንዶር ፒቭኔንኮ ሩሲያ አሁንም የሰው ኃይል ብልጫ እንዳላት ተናግረዋል። በቁልፍ የጦር ሜዳዎች ላይ ግን ኬቭና ሞስኮ በድሮን አቅም ተቀራራቢ መሆናቸውን ለሮይተርስ በሰጡት ቃለ ምልልስ ተናግረዋል። ሁኔታው አሁንም ቀላል አይደለም፣ በቀጣይነትም አስቸጋሪ እንደሚሆን አስባለሁ። ምክንያቱም መሬቱ ረጥቧል፣ በጭቃ ምክንያት መንቀሳቀስ አስቸጋሪ ይሆናል ሲሉ ጄኔራል ፒክኖቭ ወቅታዊን ፈተና አስረድተዋል። የሩሲያ ጦር በፖክሮቭስክ ፈጣን ግስጋሴ ለማድረግ ስልቱን በመቀየር በትንንሽ ቡድኖች ተከፋፍሎ ወደ ከተማዋ ዘልቆ ገብቷል። በሳምንታት ውስጥም በርካታ የከተማዋን ክፍሎች መንቀሳቀስ ችሏል። ይህንንም ያደረጉት ድሮኖችን በመጠቀም ነው። ድሮኖች ሽፋን ይሰጣሉ፣ የጠላትን ቦታ ይለያሉ፣ እንዲሁም ጥቃት ይሰነዝራሉ። ይህ ስልት የድሮንንና የሰው ኃይልን በማቀናጀት የሚፈጸም ዘመናዊ የከተማ ውጊያ ስልት ነው። ጦርነቱ በቀጠለበት በአሁኑ ወቅት ዩክሬን ሌላ አስከፊ ሌሊት አስተናግዳለች። የአገሪቱ ሁለተኛ ትልቅ ከተማ የሆነችው ካርኪቭ በሩሲያ ድሮኖች በተሰነዘረ ረ ጥቃት ስትናወጥ 32 ሰዎች ቆስለዋል። እንደ ካርኪቭ ክልል ገዢ ኦሌክሲን ሁቦቭ ገለጻ ሩሲያ በኩል የሌሊት በኋላ 19 ድሮኖችን በመጠቀም በከተማዋ ላይ ጥቃት ፈጽማለች። ከቆሰሉት መካከል ስድስቱ ሆስፒታል ገብተው ሕክምና እየተደረገላቸው ነው ብለዋል። ከሩሲያ ድንበር 30 ኪሎ ሜትር ብቻ ርቀት ላይ የምትገኘው ካርኪቭ ዕለት ተዕለት በሚባል መልኩ በሚሳኤል እና በድሮን ጥቃቶች ስትደበደብ ቆይታለች።